ሰላም ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንዴት አደራችሁ፣ እንደምናረፈዳችሁ እግዚአብሔር ይመስገን። ሰላማችሁ እያላችሁበት ይብዛልኝ። እንዴት ናችሁ? ደህና ናችሁ? ይ ያው ትላንትና አልመጣሁም በአንዳንድ ባለመመቻቸት ማለት ነው። ቪዲዮን እያየውት ነበረ፣ እንዲሁም ቀሩ ቀሩ እያልን ነበረ። እውነቱ ለመናገር በስተ መጨረሻ ማታ መጥተው እያየውት ነበረ። በጣም ማስቂኝ፣ አዝናኝ ቁም ነገር ያለው ታኮኩልም ቢኖርበት ማለት ነው። እውነት በጣም ደስ የሚል ቪዲዮ ነበረ። ያው የብዙዎቻችን ፍላጎት ነበረ። በእውነት የነሱ መታረግ የነሱ በቀንጃ ኔጃ በስማም ሰው ኔጃ ሰው ይደዳችሁ፣ የሰው መውደድ ይስጣችሁ። በእውነት እና በጣም ደስ የሚል ቪዲዮ ነበረ። ብሩኬ ምን አስቦ እንደሆነ ባይታወቅም ያው እያጨለላቸው ነው፣ ሊያሳብዳቸው ነው ማለት ነው። እዛ ሰፈር አይሁብ ገብቷቸዋል። ለማንኛውም ደስ የሚል ቪዲዮ ነበረ። እስቴፕ ባይ ጠብቅም የክትፎን የሽንኩርቱ ከተፋ፣ የቲማቲሙ፣ የእንቁላሉ እስቴቡ ባይ ጠብቅም እውነቱ ለመናገር ደስ በሚል ሰርቶታል። ቢያቃጥለውም ግን ደግሞ ያ ሁሉ ጨው ረበስ ማም እንቁላል ደግሞ ጨው ትንሽዬ ነው የሚበቃት ትንሽ ማለት ነው እና ያ ሁሉ ጨው የሀገር ጨው የእሱ መቅመስ እኮ ነው ግራ የገባኝ። እሷን ተቃጠለች፣ እኔ ልቃጠል ነው። ለማንኛውም ተሳክቶለታል። የምር እንደዛ ኮ በጣም እያስፎገረ ነበረ። አለመግባቷ ነው እሷን አለመስ እንዳይከፋ ብላ ነው እንጂ የእውነት ተንኮልማ እንዳለበት ገብቷታል። እንዲህ አፋ ዳቦን ማለት ነው። የዛኔ ተንኮል ማለት እንዳለበት ትጠረጥር ነበረ ግን ደግሞ ያው ተወና ልቀጥል ብላ ነው የተወነ፣ የቀጠለችው ማለት ነው። ቅመሟ እንግዲህ ያንቺም ተንኮል እናያለን። በጣም ደስ የሚል የእውነት እኔ እንጃ፣ በስመ አብ። በጣም የእነሱ እንደዛ፣ እኔ አንዳንዴ ማለት ነው ማለት እርስ በርሳቸው በጣም ነው የሚተሳሰቡት። በጣም ማለት ነው ሲወለዱም፣ የተፈጠሩት ለአንዳቸው አንዳቸው ነው ብዬ አስባለሁ። እና ተለያይተው የማይለያዩ ተጣልተው የማይጣሉ ቢኖሩ ካፕሎች ሃይምና ብሩኬ ናቸው። እውነቱ ለመናገር ማለት ነው። ሲጣሉም ራሱ ዴቱዴ እየተገናኙ በደንብ ሰላም ነበር የሚባባሉት። ከዛ በኋላ ነው ክሽክሹ የሚነሳውና እንግዲህ ከአሁን በኋላ ያው ህይወታችን የሚበጠብጡትን ማስወጣት አለብኝ ብለዋል። እነማን እንደሆኑ ባናቅም፣ አዎ ማስወጣት አለባችሁ ህይወታችሁን ኦብስታክል የሚሆነውን ነገር። ህይወት ቀላል አይደለም፣ ባይዘዊ በእውነት የህይወት ሀገር የምትሉትን ሰው ህይወታችሁ ውስጥ ያለውን ነቅላችሁ ማውጣት ነው። አሜኬ ላይ ያለውን ማለት ነው ነቅሎ ማውጣት ነው። በእውነት ህይወት ቀላል አይደለም። የህይወት ሀገርሽ አንድ አካልሽ ነው። እሱም ያንሷ አካልዋ ስለሆነ ህይወት ቀልድ አይደለችም ማለት ነው እና ማስወጣት አለባችሁ። ሪሞቭ ማድረግ አለባችሁ። ከአሁን በኋላ ዌክ አፕ እናንተንም ለማለየት ስለ እስከ መሳል ድረስ በዚህ መንቃት አለባችሁ። በእውነት ምን ያህል እንደሚቀኑባችሁ ማለት ነው እና ደስ ይላል። እናንተም ሁሌ ልጅነት የለም። እርስ በራስ መተሳሰባችሁ እንዲቀጥል መከባበራችሁ፣ ሪስፔክት መደራረጋችሁ አለ አይደለ? በቃ ብቻ ጊዜያቸውን ታይማቸውን እየተጠቀሙበት ያሉት ልጆች ቢኖሩ እነሱ ናቸው። በእውነት ሁሉም ነገር በሰዓቱና በጊዜው ይሆናል ብለው አእምሮአቸውን አሳምነውታል፣ ገብቷቸዋል፣ ሁሉም ነገር ማለት ነው። ያ ነገር ደግሞ እያየነው ነው ነው ፍቅራቸው ስቲናው አልተገላለጹ። አሁን ነው በቀደም ፍቅረኛክ አብራው የምትሰራዋ ልጅ ስትለው አንገቱን ሲአው አለ እኮ እና እስካሁን ፍቅር እኮ አልገለጸላትም። እና ፍቅራቸው እስካሁን በድብቅ ነው፣ ፕራይቬት ነው። ካሁን በኋላ ያው ቀስ በቀስ እንደሚወጣ ነው እያየነባቸው ስለሆነ ማለት ነው እና እና እውነተኛ በቃ ትክክለኛ ጓደኛዬ የልጆቼ እናት የልጆቼ አባት ብላችሁ ካሰባችሁ በእውነት ለሁሉም ነገር ችኩል አትሆኑም። ለሁሉም ነገር ማለት ነው። የረጋ ወተት ምንድን ነው ቅቤ ወጠዋል ይባላል እና በጣም ደስ ይላል። ይህ አስተሳሰባችሁ አይቀይርባችሁ፣ ጊዜ አይቀይራችሁ፣ ብር አይቀይራችሁ። በእውነት እኔ ሁሌ በቃ ሁሌ የምናገረው ነገር ነው። ማርያምን፣ ብር ያለማችኋል፣ ያጠፋችኋልም በእውነት እንዳያያዛችሁ ነው ጊሳችሁ እንዳያያዛችሁ ነው። እና እና ይሄ ነው ሁሌ ምላቸው ማርያምን፣ ይሄ ሰው እንደወደዳችሁ እንዳከበራችሁ፣ እናንተም ኦዲየንሳችሁ በቃ በአሁን ባላችሁበት ሌቭል እንደዚ ለኦዲየንሳችሁ ክብር እየሰጣችሁ እየወደዳችሁ፣ የእውነት ያዝልቃችሁ ነው ምለው። በነገራችን ላይ ሰው እኮ ወደዋችሁ ይጠላችኋል አንስተዋችሁ ይጥላቸዋል። ሰው ነው ማለት ነው። ሰው ይቀያየራል። የማይቀይራችሁ፣ የማይለውጣችሁ፣ የማይተዋችሁ የድንግል ማርያም ልጅ ብቻ ነው፣ ፈጠራችሁ ብቻ ነው። ማርያምን እና ፈጠራችሁን መያዝ አለባችሁ። በጸሎት መተሳሰብ አለባችሁ። ፈጠራችሁን መያዝ አለባችሁ። አብሮን በድል አብሮን ጠጣ እንጨፍር፣ እንዘሙት የሚላችሁ ጓደኛ ብቻን ያለው በአሁኑ ሰዓት ማለት ነው። አብሮ ይቅር በለን አብሮ ንሳን ንግባ፣ አብረን ቤተ ክርስቲያን እንሂድ የሚላችኋን ጓደኛ አለ እንዴ? የለም። የእውነት የለም። እና ሂስቶሪን ካያችሁት ማለት ነው በጣም ይገልጻል። እውነት ነው፣ ለሁላችንም ይቅር ይበለን። እውነቱ ለመናገር የለም። እና እናንተም በጸሎት ማያሰብ አለባችሁ እናንተም በቃ ሚዲያውን እንዳይቀይራችሁ። በእውነት ሚዲያ በጣም እንደዚህ የሰው ልጅ ይቀያየራል። የማይቀየራችሁ ፈጣራችሁ ብቻ ነው፣ እና ፈጣራችሁን አጥብቃችሁ ያዙ። በጸሎት ሁለታችሁ መተሳሰብ፣ መከባበር፣ ሪስፔክት መደራረግ። ብዙዎቹ ማስተማር የምትችሉ ልጆች ናችሁ፣ የእውነት ብዙዎች ማለት ነው እና በተለይ ካፕሎች፣ ባለትዳሮች በቃ አለ አይደል የኔ ራሴ ናት ካለሽ፣ የእውነት የሁሉም ነገር ዝግጁ አይሆንም ለጊዜውን ማለት ነው። ምክንያቱም ዞሮ ዞሮ የራሱ ስለሆንሽ ማለት ነው እና የእኔ ጓደኛ ምን አይነት ነው? ጊዜያው ነው የሚፈልገኝ ወይስ የእውነት ትክክል ለትዳር ነው የሚፈልገኝ ብላችሁ ራሳችሁ መጠየቅ አለባችሁ። ሴቶችም ራሳችሁን አስከብሩ። ማንንም አያስከብርም። እናንተ ራሳችሁ ራሳችሁ ናችሁ የምታስከብሩት ማለት ነው እና ጓደኛችሁንም በዛው ልክ ማክበር አለባችሁ ማለት ነው።